ሊዮኔል ዡ ይባላል። ሶርቦ ቴክኖሎጂ የተሰኘ አነስተኛ ኩባንያ ባለቤትና ሥራ መሪ ነው። ኩባንያው የወባ መከላከያ ኪቶችን አምርቶ በመሸጥ ላይ የተሰማራ ነው። ይህ አነስተኛ የቻይና ኩባንያም ከሚያመርታቸው ምርቶቹ እኩሌታ የሚሆነው ወደ አሜሪካ ገበያ ዘልቆ ይቸበቸብለት ነበር። የአሜሪካው ዋልማርት የንግድ መደብር ውስጥ በስፋት ይሸጡለት ነበር። ለጊዜውም ቢሆን ነበር ሆኗል። አሁን የዚህ ኩባንያ ምርቶች መጋዘን ውስጥ ተከማችተው ይገኛሉ። በቻይና የኩባንያ ደረጃ ምደባ መሠረት በአነስተኛ ምድብ ስር የሚገኘው ይኸው በዢጂያንግ አውራጃ የሚገኝ ኩባንያም አራት መቶ ሠራተኞች ያሉት ነው። በፕሬዝዳንት ትራምፕ የታሪፍ ጭማሬ ምክንያት የተቀሰቀሰው የንግድና ኢኮኖሚ ጦርነት ጓዳቸው ድረስ ዘልቆ ተሰምቷቸዋል። እንደ ሊዮኔል ዡ እና ሠራተኞቹ ሁሉም ኤሚም መሰል የኪሳራ ሕመም ተሰምቷታል። እርሷ አይስክሬም ነጋዴ ናት። ጓንግዶንግ ሴይሊንግ ትሬድ ካምፓኒ የሚያመርታቸውን የአይስክሬም ምርቶች በጅምላ ተቀብላም ድንበር አሻግራ ትሸጣለች። ከዋነኛ የገበያ መዳረሻዎቿ አንዷ ደግሞ አሜሪካ ናት ነበረች። የአሜሪካው ዋልማርት የንግድ መደብር ውስጥ ኤሚ የምታከፋፍለው የአይስክሬም ምርት በስፋት ይገኝ ነበር። አሁን ግን በነበር ቀርቷል። በቻይና የሊዮኔል ዡ እና የኤሚን የመሰሉ ከሰላሳ ሺህ በላይ አነስተኛ አምራቾች ሰሞኑን እጅግ ግዙፍ በሆነ ኤግዚቢሽን ይበልጥ ጎላ ብለው ለመታየት ሞክረዋል። የኤግዚቢሽኑ ስፋት 200 የእግር ኳስ ሜዳዎችን የሚያህል እንደሆነም ቢቢሲ ዘግቧል። የንግድና ኢኮኖሚ ጦርነቱ ገና እየተጋጋለ በመሄድ ላይ ባለበት በዚህ ጊዜ ታዲያም ከቤይዥንግ የወጣ ተስፋ ሰጪ ዜና ተሰምቷል። የቻይና ኢኮኖሚ ያለፉት ሦስት ወራት ምዘና እንደሚያመላክተው ባልተጠበቀ ሁኔታ እድገቱን ቀጥሏል። የቻይና መንግሥት ይፋ መረጃ እንዳመላከተው ከሆነም የሀገሪቱ ኢኮኖሚ ከአምናው ተመሳሳይ ወቅት ጋር ሲነጻጸር ባለፉት ሦስት ወራት ውስጥ በአምስት ነጥብ አራት በመቶ እመርታ አሳይቷል። ቻይና በዚህ ዓመት በአጠቃላይ ኢኮኖሚዋ በአምስት በመቶ እድገት እንዲያስመዘግብላት ትጠብቃለች። ይህ እንዲሳካ ደግሞ በሀገር ውስጥ የተቀዛቀዘው ፍላጎት እንዲያንሰራራ ለማድረግ እየሰራች ነው። በዚህ የውስጥ ጥረት ላይ በምትገኝበት ጊዜ ነው የትራምፕ ታሪፍ የውጪ ንግዷና የአጠቃላይ ኢኮኖሚዋ ፈተና ሆኖ የተከሰተው። በብዙዎቹ ከቻይና ወደ አሜሪካ በሚገቡ ምርቶች ላይ ፕሬዚዳንት ትራምፕ የጣሉት የታሪፍ ምጣኔ 145 በመቶ ነው። ስለዚህም የቻይና ላኪዎች ሦስት የቅርብ አማራጮች በእጃቸው ላይ አሏቸው። አንደኛው አማራጫቸው ምርቶቻቸው ላይ ታሪፉን መቋቋም የሚያስችል ዋጋ በመጨመር መላክ ነው፣ ገዢ ከተገኘ። ሁለተኛው አማራጫቸው ደግሞ የተጣለባቸው ታሪፍ የሚያስከትልባቸውን ኪሳራ ዋጥ አድርገው ቀድሞ በነበረው ዋጋ መላክ ነው። ሦስተኛው አማራጭ የቀደሙትን ሁለቱን አማራጮች እንደ ሁኔታው እየበረዙ እየከለሱ መጠቀም እንደሆነ ነው በዘገባው የተጠቆመው። ይሁንና ይላል የቢቢሲው ትንታኔ፣ ሦስቱም አማራጮች ለቻይናውያን ላኪዎች ትርፍ የሚያስገኙ አይደሉም። በዚህም ምክንያት ኩባንያዎቹ ለቻይና አጠቃላይ ኢኮኖሚ ሲያበረክቱ የኖረው ግዙፍ ድርሻ መታወኩ አይቀርም። ይህ እንደገና የሀገሪቱን የኢኮኖሚ እድገት ግስጋሴን ቢያንስ ለጊዜውም ቢሆን ሊያንሸራትተው ይችላል ነው ያለው። ባለፉት ሶስት ወራት የቻይና ኢኮኖሚ ባልተጠበቀ ሁኔታ የአምስት ነጥብ አራት በመቶ እድገት ያስመዘገበው የታሪፉ ጫና ከመከሰቱ በፊት የነበሩ መስተጋብሮች ውጤት እንደሆነ ተነግሯል። በቀጣዮቹ ሶስት ወራት ግን በዚሁ አይቀጥል ይሆናል የሚል ጥርጣሬ አለ። ሉዊስ ፍሉ ይባላሉ። በኦክስፎርድ ኢኮኖሚክስ ኮንሰልታንሲ ኤክስፐርት ናቸው። ባለሙያዋ እንደሚሉት የተጣለው ታሪፍ በኢኮኖሚው ላይ የሚያስከትል ውጤት ለማየት ግንቦትና ሰኔን መጠበቅ አለብን። ምክንያቱም አሁን ታሪፍ መጣል መጀመሩ ነው። የታሪፉ ሰለባ የሚሆኑ ምርቶችና ሸቀጦች ከዚህ በኋላ ባለው ጊዜ አሜሪካ ወደቦች ደርሰው በአዲሱ ታሪፍ ከተቀረጡ በኋላ የሚሆነውን መጠበቅ አለብን ያሉት ስቴፈን ኤነስ ደግሞ ከዚህም የከፋ ግምት ነው ያላቸው። እኒህ ሰው ኤስፒ አይ በተባለ የሀብት አስተዳደር ተቋም ውስጥ ባለሙያ ናቸው። የቻይና ኢኮኖሚ አሉ በቀጣዮቹ ሶስት ወራት የሀገሪቱ መንግሥት ያቀደለትን የአምስት በመቶ ግብ አይመታም ባይ ናቸው። እንደውም ተቀልብሶ ከአራት በመቶ በታች ማሽቆልቆሉ አይቀርም ነው ያሉት። በርግጥ የስቴፈን ኤነስን አይነት ሟርት መሰል ግምቶች ፉርሽ ለማድረግ የቻይና መንግሥት የወገቡን ቀበቶ አጥብቆ መነሳቱ ታይቷል። ፕሬዚዳንት ሺጂንፒንግ ጊዜ ማጥፋት የፈለጉ አይመስልም። አዳዲስ አማራጭ ገበያዎች ያማትሩ ያሉትንም ሊያስፋፉ በጉዞ ላይ ናቸው። ከትናንት በስቲያ ሃኖይ ቪየትናም ደርሰው ከ45 በላይ የትብብር ስምምነቶችን ተፈራርመዋል። አሁን በዚህ ዕለት ኳላላምፑር ማሌዥያ ይገኛሉ። ከዚህ ወዲያም ወደ ካምቦዲያ ጎራ ብለው ለሀገራቸው ኢኮኖሚ የሚበጁ ስምምነቶችን እንደሚያከናውኑ ይጠበቃል።